ሽ አላውቅም፣ እንደሚያንጠለጥኩት አላውቅም። ሰላም ሰላም። እሷ ያላሰበችው ነገር እነሱ ያስባቸው፣ እነሱ ምን አገባችሁ? ሰላም እህታችን። እንዴት ሚውዲ በእንግሊዝኛ አይለው ነው። ሰላም ነው።

ኮሜንት ላይ ሞስቶ ኮሜንት የሚያጽፍ ምን ያደርግም። ኮሜንቱን ታይ በቲክቶክ። እኔ ግን ሚሚ ልንገርሽ ሚሚ አንድ ነገር እኔ አንድ ነገር ግን አለኝ። ካሁን በፊትም ስሚ ሚሰበሰብላት ነው እንጂ ምክንያት ምንም አያገባትም። ለእያንዳንዱ ስሚ ልንገርሽ ሚሚ እኔ ከአሁን በፊትም እዝቤት አውቃላቸው ስናወራ በቀኝ ሲመጡ በግራ በግራ ሲመጡ በቀኝ እያልን እያስተካከል ነው ወደ ስነዋል ከአሁን በላይም የፈለገ ነገር ቢያወራ ሲጀመር እንደ አይነት ስለ ራሳችን አጀንዳ ተጫውተን እንወጣል እንጂ እነሱ ልሽ አናደረግም ምክንያቱም የፈለገ ነገር ቢሆን አሞራ ለአሞራ ይተዋወቃል ነው የሚባለው አይደለም እነሱ ይተዋወቃሉ የማንግባባው እኛንን የማንተዋወቀው እኛንን የምንነጫነጨው እኛንን እንጂ እነሱ ወፍና ወፍ ይተዋወቃል መቸስ አይደለም በቃ አለቀ። ስለራሳት እንደማውራት መጫወት እነሱ ጠባቂ እንደሆኑ ተቆርቋሪ እንደሆኑ ለከሌ እንደሚደርሱለት ነገር ወይ ከእሷ በላይ ለብሩኬ እንደሚደርሱ ወይ ከእሱ በላይ ሃይሚ እንደሚደርሱላት እኮ ምንም በማያገባ እነሱ የሚያውቀው ሚዲያ ላይ እኮ ነው እዚህ ጋ እኮ ነው በቃ የሚጨፍሩት ምንም በማያገባቸው ምንም ባይመለከታቸው ነገር ኤሳም ጉራጌው ራሱ ሳም እኮ የጉራጌ ልጅ ነው። ኖ አይደለም ሳም ሳ ጉራጌ ልጅ እኮ ነው ሳም የክራማ የጉራጌ ልጅ ነው። እኔ አሁን እነሱ ጋራ ማለት ነው። እና ሀይሚ ነብሩት አሁን ትላንት አይታቸው የተለቀቀው በማን ቤት ነው? በአንድ እየበሉ ከዛ ኤሳምን ምን እንዳሉ ታውቂያለሽ ሚሚ? ምክንያቱም የጉራጌ የጉራጌ ብዙ መስቀል የሚከበረው ክርስቲያን እንጂ የሙስሊም አይደለም። ኢሳም ደግሞ ድብን ያለ የሚያጠብቅ ሙስሊም ነው አይደለም? እዛ ጋ ቁጭ ብሎ ቆጮ ምናምን ሲበላ ይሄ እንትኑ ምንድነው ስጋ፣ ምንድነው የሚባለው ምግቡ ሲበላ አንቺ ኢሳምን

ያደሞኒ ሰጥቶት ዛሬ የኔ ወድ ልንገርሽ፣ ሙስሊም ሲመጣ ቤትሽ ስጋ ከሌለሽ በጎመን በአይብ ምንም አልተነካከለ ብቻ ይሰራል። እኛ ሙስሊምና ክርስቲያን አብረን ያደግነ አብረን የኑና አሁንም አሉ ጎረቤቶቻችን። አሁን ቁራን ያዘሩ ኮል መስቀል እንዴት ለካበረ እኛ ቤት ለምን ሀርከ አንድ ነገር ዛሃራ ጉንቱ አትናንት ለኛ ቤት ይደርስ። የበላችሁ ግን ጎመን ቅፎ ነው ስጋ አልበላችሁ። ሙስሊም ገባና ስጋ በላ ይባልም እኮ አለሱ እኮ ሀገሩ ነው አገሩና ደግሞ የባዳቀዳቢቱ በሮች ገብተዋል ምን ለምሳሌ አሁን ወንድሞቼ ስ ሙስሊም ጓደኛላቸው አላቸው ስራ ቦታ የሚተዋወቁ ያለ ነው ይሄ ያለ ነው ይ ሚሚ ለምን መሰለሽ ጥያቄ ላይ በላይ ገብቶ እኮ ጠየቁት ለምንድ ነው የምከደው ሲሉት አረ እባካችሁ ተፋቱኝ እኔ መስቀልን በተመለከተ ለምን መሄደዋል ነው ያለው። ልንገራቸው ከደስታኖቹ እንደ አገር ምናልባት ከተገናኘን በበዓላቸው ዘንድ ጥሩኝ፣ አብሬፏ አብያ ድምቄ ውላለሁ። እኔም ዘንድ እንደዛው እንድመጡ። እኔ በቃ ሰው ማንጫጫት ውስጤ ነው፣ ደስ ይለኛል። ምን አገባኝ ቤት ውስጥ ሙስሊም ክርስቲያን አንድ ቤት ውስጥ እዚያ አብረን እንበላለን። አይደለም እዚህ አረብ ሀገር ያለ ስጋ እኮ ማሽን እስከሚያርደው ድረስ ክርስትያኑ እኔ አልኩሽ እኮ ልንገርሽማ አገሬን ብገባ ክርስቲያኖቹ ጋር አልኩሽ እኮ ያደኩት ኢትዮጵያ ራሱ በማሽን ሚታረድ ይበላሉ። በ አይደለም እኔ ልንገርሽማ የሀብህድ እኔ ኢትዮጵያ ሳድግ ማለት ነው የምወደውን ልንገራቸው ጎረቤቶች ክርስቲያን አሉ፣ ይበልጥ ሙስሊም አለን። ክርስቲያኖቹ በዓል ቤት ደን ተጠርተን ስጋ ወጥ የበሉበትን ሰሃን በውሃ ለቅለቅ አርገው በደንብ እንኳን እንዳሁን የሰለጠን አስተጣጠብ የለም። እውነት ነው መልሽ፣ በውሃ ለቅለቅ አርገው የእስላሙን እንጀራ አርገው የበልቻበታል። ምን ሆን እንዴ? ምንድን ነው ይህ? በቃ ያደግሽበት ባህልሽ ነው። እኛም ጋር ሲመጡ እንደዝነት ስቀን ተጫውተን፣ ይሄ የክርስቲያን በዓል ነው፣ ይሄ የሙስሊም ባህል አልተባባልንም። አሁን ነው ዘርም ባህልም እየተከፋፈለ የመጣው። የአረብ ሀገር ተመጣው ተጨመላለቀ አለቀ እንጂ እኔ ሳዲቅ ሁሉንም ገብቼ ወጥቼ በልቼ ጠጥቼ አለቀ። በቃ የኖር ነው በደስታ ነው የኖር ነው። አሁን ግን ልፍ ስቴ፣ ወይ ይህ ኮ የክርስቲያን በዓል ነው ሀራም ነው ይሉሻል፣ ወይ ይሄ ኮ የእስላም በዓል ብጥስጥስ አሉ ብንኮነሻ ሞለጭ በጣም በጣም በጣም ሶቹም ተበጣጠሱብን፣ ቃልቾቹም ተበጣጠሱብን። ማህበራዊ ኑሮ በትንትን ወጣ። እውነት ይሄ ባህል ኑሮ እኮ ተበታተነ። አሁን እኮ የለም የባህል ኑሮ። ሁሉ ቤቱን ዘግቶ መቀመጥ ጀመረ። አልፈልግም፣ እኔ ያንን ኑሮ አልፈልግም

ሰብስክራይቧ እያደገ እሷ እየተለወጠ ትመገጣለች፣ ትሰደባለች። አይ ዶን ኬር ደስ የምትልሽ ሰው

ገንዘብ ይቀየርልሻል፣ አትሞኝ። መልካችን ራሱ ይቀየራል አይደለም። እንዲ ያለው አማሩ የሌለው መደበሩ የሌለው መደበሩ። ስሚ ልንገርሽማ፣ ያሀብህት ሰው የሚመስለው ኑሮውን ነው። ኑሮ ከተመቸሽ ትቀየሪያለሽ፣ ባልቴቲቱም አዲስ ትሆናለች። ኑሮ ካልተመቸሽ ደግሞ የአስራ አምስት ዓመት ወጣት ሆነሽ የአምስት ዓመት ወጣት ትመስላለሽ። ይህ ግልጽ ነው። ሰው ኑሮ ነው የሚመስለው ነው። ሰው ኑሮውን ነው የሚመስለው። ብር ካለኝ እኔ አሁን ለምሳሌ አንድ ሚሊየን ዶላር ቢሰጡኝ፣ የእናቴ ልጅ እንዴታ፣ ሙሽራ ምን አገባኝ፣ ፈታ ብዬ ያለ ጭንቀት ተኛለሁም ፈሴን ድም እያደረግኩኝ፣ ከዛ በኋላ እነሳና ትጥብጥብ ብዬ ለባብሽዬ ደግሞ ጎብለል ብዬ እና ተለወቅ አልተለወጥኩም? ንገሩኝ እስኪ ከሰው ጋር ብከጅ ስሚ ከሰው ጋር ብትዋዋይ ራሱ ማለትረጥ ማለት ነው። እያሽከረክርኩ ስሀል እነዛ ትተውኝ ያለፉኝ ያልጠየቁኝ ሰው

አንድ ነገር ልንገርሽ ሃና አብዱ ሃና አብዱ ወሎዬዋ ዘፋኛ ተቀታ፣ እሷ የአገሬ የሰፈራችን ልጅ ናት። የሰፈራችን ልጅ ናት። የወሎ የውጭ አገር ልጅ ናት፣ እና ከእኔ ከአካባቢ እየሄዱ እሷ አካባቢ ከስምንተኛ ክፍል ዘጠነኛ ክፍል አስረኛ ክፍል ስኮኝ እዛ እየሄዱ ነው የሚማሩት፣ እና የእኔ ጓደኞች አብረዋት የተማሩ አሉ እና ሙስሊም ናት፣ የሙስሊም ቤተሰቦች ናት እና እሷ አሁን ሚዲያ ላይ በፊት መድረክ ላይ ትሳተፋለ እንደዚህ በትምህርት ቤት የሆነ ሙዚቃ ኪነ ጥበብ ስሩ ትባያል ትምህርት ስትማሪ በትምህርት ዙሪያ ማለት ነው። በዛ በዛ ትሳተፋለ ምናምን ትል ነበረ። ግን የደሃ ልጅ ናት ምንም የላቸውም። ገንዘብ ወፍ የሚጠይቅ የለም። እሷ እንደዚህ ናት። እንደዚህ ስሟ የሚነግስ የለም። አስቢ በስንት ጥረት ከስንት ጥረት በኋላ ነው እዚህ የደረሰችው። ጭራሽ ሙስሊም ናት። ሃይማኖቷን ቀየረ እየተባለ ፀጉሯን ገለጠ ብዙ እየተተቸ የነበረና የደሀ የድሃ ልጅ ናት፣ የገበሬ ልጅ ናት ምናምን እና ወንድሟ ራሱ በእሷ ምክንያት ነው ውሃ ማንቆር ገብቶ የሞት አለ አንቺ ዘፋይ ከሆንሽ እህቴ አይደለሽም በሚል እሷ ደግሞ ቢያንስ ዘፈኔን ተወዳድሬ ካለፍኩ ቤተሰብ እለውጣለሁ ነው። ምክንያቱም ደሃ ናቸው፣ የመጨረሻ ማለት ነው። የዛን ታሪክ ሁሉም አያውቋሉ እና የዛን ሰዓት የሰጣት ያበላት ምናምን የለም፣ እራሷ ተፍጨርጭራ ፈጣሪ በሰጣት ድምፅ ደግ ስላላት እዚህ ደረሰች። አይደለም አየሽ አሁን የዛን ሰዓት የነበረኝ አሁን በእኛ ሀገር በየሀገሩ በየወሎ እየሄደ በየትምህርት ቤቱ እየሄደ የሰፈርን ሰው ስታመሰግን ስትዘፍን ማንም ጎና ያልነበረ አሁን ስትሄድ ሀናን አብዱ መጣች የአብዱ እንትና ልጅ እየተባለ ስሟ ከና አባቷ ተጠራ እ ፍርስ ብዬ ልሞት ፍርስ ብዬ ልሞት ወፊ ለምህዝቡ ላይ ልብ የሚያሸረግደው የዛን ሰዓት እኮ እንደዛ ስትሆን እኮ ማለት ነው አንድ ሰው አረ ዘፈን ጥሩ አይደለም ብሎ የመከራ።